ልጆችዬ የልጆች ተረት ሊጀምር ነው ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ አብራችሁን ቆዩ ተንኮለኛው ተኩላና አራቱ በጎች በአንድ በሩቅ ዘመን እጅግ የሚዋደዱ አራት በጎች በአንድ ላይ ይኖሩ ነበረ አራቱን በጎች የተለያየ ቀለም ያላቸው ሲሆኑ አንደኛው ጥቁር ሁለተኛው ነጭ ሶስተኛው ቀይ አራተኛው ደግሞ ቢጫ ነበሩ እጅግ በጣም ከመዋደዳቸውም የተነሳ አራቱም ለመጠባበቅ ሲሉ በአንድነት ነበር የሚተኙት። በዚህም የተነሳ የትኛውም አውሬ ሊተናኮላቸው ደፍሮ አያውቅም። በተለይ በአካባቢው ይኖር የነበረ አንድ ተኩላ በጣም ይናደድባቸው ነበረ። ምክንያቱም ከበጎቹ መሃል አንዱን ነጥሎ ለመብላት በጣም አስቸጋሪ ስለነበር። ምንም እንኳን አውሬዎች ሊበሏቸው ቢፈልጉም ኅብረታቸው ለብዙ ጊዜ ከጠላቶቻቸው ጠብቋቸው ነበር። ከዕለታት አንድ ቀን አራቱ በጎች በሰፊው ሜዳ ላይ ለምለም ሳር እየጋጡ ሳለ ያ ክፉ ተኩላ ወደ ቢጫው በግ ጠጋ ብሎ አንድ ሚስጥር ሊነግረውን እንደሚፈልግ ነገረው። ቢጫውን በግ ተኩላው ሊነግረው የፈለገውን ሚስጥር ምን እንደሆነ ለማወቅ ጉጉት አደረበት። ተኩላውም ቀጠል አደረገና አውሬዎች ለሊት ለሊት ለምን እንደሚያስቸግሯችሁ ታውቃላችሁ ብሎ ጠየቀው። ቢጫውን በግ ግራ በመጋባት ፊት እንደማያውቅ ነገረው። ተኩላውም ፈገግ በማለት ወደ ቢጫው በግ ተጠጋና በል እንግዲህ ሚስጥሩ ልንገርህ። በውድቅ ትለሊት እናንተ ከባድ እንቅልፍ በሚጥላችሁ ሰዓት የሌሊት አውሬዎች ወደ እናንተ አካባቢ ይመጣሉ። በዛን ሰዓት አውሬዎቹ እናንተን ይመለከቷችኋል፣ ሊበሏችሁም ይፈልጋሉ። ነገር ግን አንድ ማወቅ ያለብህ ነገር አውሬዎቹ ሁላችሁንም አይደለም የሚያዩት። ከሁላችሁም መካከል በጨለማ በጉልህ ሊታይ የሚችለው ነጩ በግ ብቻ ነው። የሰውነቱ ቀለም ነጭ በመሆኑ ብቻ ወደ አውሬዎች አይን በቀላሉ ይገባል። እናንተንም ችግር ላይ ጥላችኋል። ቢጫውም በግ ተኩላው በነገረው ሚስጥር እጅግ ተደንቆ ሲያዳምጠው ቆየ። ከዛም ቀጠል ላደረገና ታዲያ ምን ብናደርግ ይሻለናል ብሎ ተኩላውን ጠየቀው። ተኩላውን በመቀጠል እንደኔ እንደኔ ለራሳችሁ ደህንነት ብታስቡ ይሻላል። አውሬዎቹ ነጩን በግ ብቻ ለምን አዩ ማለት አይቻልም እኔ የተሻለ መፍትሄ ብዬ የማስበው ለደህንነታችሁ ሲባል ከነጩ በግ ተለይታችሁ ማደር እንዳለባችሁ ነው ቢጫውን በግ በጣም በመቆጣት ተው እንጂ አቶ ተኩላ እኛ እኮ አንድ ቀንም ቢሆን ተለያይተን አናውቅም አብረን በመሆናችን ነው ደህንነታችንም ተጠብቆ የቆየው እንዴት እንደዚህ ትላለህ በማለት ተናገረው ተኩላውን ቀጠል በማድረግ ይቅርታ አድርግልኝ ቢጫው በግ እኔ እንደ ወዳጅ የተሰማኝ ምክር ልምከራችሁ ብዬ ነው። የጓደኞች ሕይወት በእጅህ ላይ ነው። ጓደኞችን ማጥረፍ እየቻልክ ትክክለኛ ውሳኔ ባለመወሰንህ ጓደኞቹ በነጩ በግ የተነሳ በአውሬው ከተበሉ ተጠያቂው አንተ ነህ። ጓደኞች አንድ በአንድ ሲበሉ፣ አቶ ተኩላይ መከረኝን በሰማው ኖሮ ትላለህ። እኔ ድርሻዬን ተወጥቻለሁ። በልደን አሁን አለውና ተኩላው ቢጫውን በግ በቆመበት ትቶት ሄደ። ቢጫውን በግ ለረጅም ሰዓታት ለብቻው በጉዳዩ ላይ ሲያስብ ቆይቶ ለቀዩና ለጥቁሩ በግ ተኩላው ስለነገረው ጉዳይ አማከራቸው። ለረጅም ሰዓታት ሲከራከሩ ቆይተው በቢጫው በግ አሸናፊነት በተኩላው ሀሳብ ተስማሙ። ምሽትም ሆነና አራቱ በጎች ወደ ማደሪያቸው ሄዱ። ነገር ግን ጥቁሩ፣ ቀዩና ቢጫው በጎች ነጩን በግ አስቆሙትና አብሯቸው ማደር እንደማይችል ነገሩት። ነጩ በግ ግራ በመጋባት ምክንያቱ ምን እንደሆነ ጠየቃቸው። እነርሱም ማስረዱት። ከዚያም እጅግ በጣም አዘነ እና አንገቱን ደፍቶ ሄደ። ቀሪዎቹን በጎች ነጩን በግ ከሩቅ ባይናቸው ከሸኙት በኋላ የመተኛ ሰዓታቸው ደርሶ ነበርና በየቦታቸው ሆነው እንቅልፋቸው መለጠጥ ጀመሩ። ነጩን በግ ለሰዓታት ከተጓዘ በኋላ ደክሞታልና በተገኘው ቦታ ለመተኛ ተወሰነ። ነገር ግን ደቂቃ ሳይቆይ በአካባቢው ከፍተኛ የዱር አውሬዎች ድምፅ ይሰማ ጀመረ። ነጩ በግ በጣም ፈራ፣ ተንቀጠቀጠ፣ አለቀሰም። የጓደኞቹን ስም ከፍ አድርጎ ተጣራ፣ ነገር ግን ብቻውን ነበርና ማንም ሊረዳው አልመጣም ነበር። ጓደኞቹ ናፈቁት፣ ብቻውን መሆኑን ፈራ። ነገር ግን በተኩላ ክፉ ምክር ጓደኞቹ ከድተውታል፣ ከድተውታልና ማንም ሊረዳው እንደማይመጣ አውቋል። ያለው ብቸኛ አማራጭ ማልቀስና ፈጣሪውን መለመን ብቻ ነበር። ያ በክፉ ምክር ነጩን በግ ከጓደኞቹ እንዲለያይ ያደረገው ክፉ ተኩላ ከሌሎች ተኩላዎችና ጅቦች ጋር በመሆን ነጩ በግ ያለበትን አነፍንፎ ደረሰበት። ተኩላውም ነጩን በግ ለብቻው ሲያገኘው ፈገጋልና እነዛን ሹል ጥርሶቹን አንቀጫቀጨበት። ጓደኛሞችን በውሸት ተረትተረት የማጣላትና የመለያየት ዘዴው እንደሰራለት ሲገባው ተደሰተ። ተኩላው ከጓደኞቹ ጋር በመሆን ረዳት አልባውን ብቻውን የቀረውን ነጩን በግ ቅርጥፍጥፍ አድርገው በሉት። በቀጣዩ ቀን ተኩላው እንደተለመደው ወደ ሶስቱ በጎች ሄደና ሰላም ለእናንተ አላቸው። እነርሱም ሰላምታውን መለሱለትና ነጩን በግ አይቶት እንደሆነ ጠየቁት። እሱም ነጩን በግ ጨርሶ እንዳላየው ነገራቸውና ይልቅስ ወደ እነርሱ የመጣው የተለየ ሚስጥር ሊነግራቸው እንደሆነና ቀዩን በግ ለብቻ ሊያናገር እንደሚፈልግ ነገረው። ተኩላውም ቀዩን በግ ለብቻ ወስዶ እንዲህ ይለዋል። አንተ ቀይ በግ ምን ሆነሃል? ስትታይ ብልህ ትመስላለህ። የዱር አውሬዎች ሌሊት ሌሊት የሚያስቸግሯችሁ ለምን እንደሆነ አታውቅም። ምክንያቱም የዱር አውሬዎች ፈካ ያለ ቀለም ከሩቅ ለይቶ ማየት ስለሚችሉ ነው። በዚህም የተነሳ እኔ ጓደኛችሁ ለአንተ ቀዩ በግና ለጥቁሩ በግ በጣም አዝናለሁ። ለደህንነታችሁ ሰጋለሁ። አንተ ግን ቢጫውን በግ እስካሁን ድረስ አብራችሁ እንዲቆይ ፈቅደሃል። በዚህም የተነሳ የአንተንና የጓደኛህን ጥቁሩን በግ ደህንነት አደጋ ውስጥ ከተሃዋል። ቀዩም ቀዩን በግ ግራ በመጋባት ተኩላውን ሲያዳምጥ ከቆየ በኋላ ትላንትና ነጩ በግ ለደህንነታችን ስጋት እንደሆነ ነግረህን አባረር ነው። ዛሬ ደግሞ ቢጫውን በግ ለደህንነታችን ስጋት እንደሆነ እየነገርከን ነው። እንዴት ነው ነገሩ? ተኩላውን ቀጠል ላደረገና፣ ትክክል ነጩ በግ ስጋታችሁ ነበረ። ምክንያቱም በጠላቶች ዓይን ውስጥ በቀላሉ ስለሚገባና ና እናንተን ለመበላት ስለሚያጋልጥ ነገር ግን ቢጫውን በግ ቢሆን ስጋታችሁ ነው። ምክንያቱም ልብ ብለ ከተመለከትከው ነጭና ቢጫ በጣም የሚቀራረቡ ቀለማት ናቸው። ነጭ ቀለምን ከሩቅ ለመለየት ያልተቸገረ ጠላት ቢጫን ለመለየት ምንም አይከብደውም አለው። ቀዩም በቀጠል አደረገና ለልዩነታችን መፍትሄ መለያየት እንዴት ሊሆን ይችላል? የተለያየን ብንሆንም የጋራ ጠላታችንን አብረን ስንከላከል ቆይተናል። ለችግሮቻችን መፍትሄ መለያየትና ማግለልን አማራጭ ካደረግን ነግ በኔ ነው አለው። ተኩላውም ቀበል አደረገና በል እንግዲህ ወንድሜ፣ እኔ ለእናንተ ብዬ ነው። በአንተ የውሳኔ መዘግየት ምክንያት በጥቁሩ በግ ላይ ለሚደርሰው የአውሬ ጥቃት ተጠያቂ ነህ አለውና ጥሎት ሄደ። ቀዩን በግ ለረጅም ሰዓታት ሲያሰላስለና ሲያስብ ቆየና ለጥቁሩ በግ የሆነውን ነገር ሁሉ ነገረው። ጥቁሩን በግ ለረጅም ሰዓት በመደነቅ አፉን ከፍቶ ሲያዳምጠው ከቆየ በኋላ በቀዩ በግ ሀሳብ ተስማማ። ተንኮለኛው ተኩላ ለሁለተኛ ጊዜ አሸነፈ። ምሽትም ሆነና ሶስቱም በጎች ወደ ማደሪያቸው በመሄድ ላይ ሳሉ፣ ጥቁርና ቀዩ በጎች ቢጫውን በግ አብሯቸው ማደር እንደማይችል ነገሩት። እሱም እጅግ በጣም በመደንገጥ ምክንያቱን ጠየቃቸው። እነርሱም ተመሳሳይ ለነጩ በግ የሰጡትም ምክንያት ነገሩት። ቢጫውን በግ እጅግ በጣም ተከፍቶ አለቀሰና መንገዱን ቀጠለ። እንዳይመሽ የለም መሸና፣ ቢጫው በግ ማደሪያውን ሲፈልግ ቆይቶ ከአንድ ድንጋይ ስር ጋደም አለ። ደቂቃም ሳይቆይ ተኩላና ጓደኞቹ አካባቢውን በጩኸት ቀውጢ ያደረጉት ቢጫውን በግ በድንጋጤ የሚገባበት ጠፎ ተኩላውና ጀሌዎቹ እየተሻሙና እየተንገበገቡ ቢጫውን በግ እንክትክት አድርገው በሉት። በነጋተው አቶ ተኩላ እየተንጎራደደ ቀዩና ጥቁሩ በጎች ጋር ሄደው ሰላም አላቸውእና አደራቸው እንዴት እንደነበረ ጠየቃቸው። ቀጥሎም ጥቁሩን በግ ለብቻው ሊያናገረው እንደሚፈልግ ነገረውና ራቅ ካሉ በኋላ ተኩላው ለጥቁሩ በግ እንዲህ አለው። ለመሆኑ ነጩና ቢጫው በግ ላይ ምን እንደተፈጠረ ታውቃለህ? ጥቁሩን በግ ምንም እንደማያውቅ ጭንቅላቱን ነቅንቆ ነገረው። ተኩላውም ቀጠለና በጫካ ውስጥ የሚኖሩ የሌሊት አውሬዎች በልተዋቸዋል፣ አለው። ጥቁሩ በግ እጅጉ እንደነገጠ፣ ተኩላውም ቀጠለ። ጓደኞች በጫካ አውሬዎች የተበሉበት ዋነኛ ምክንያት የሰውነታቸው ቀለም በጨለማ ውስጥ መታየት ስለሚችል ነው። አውሬዎቹ ሲያውሩ እንደሰማሁት ከሆነ ደግሞ ቀዩም በግ ዛሬ ማታን በለዋለን፣ አያመልጠንም እያሉ ነው እኔን ሀሳብ የሆነብኝ እሱን ሊበሉ ሲመጡ አንተን አግኝተው አብረው እንዳይበሉህ ነው አለው። ጥቁሩን በግ ያላሰበው ነገር በመሆኑ በጣም ደንግጦ እና ምን ይሻላል ብሎ ተኩላውን ጠየቀው። ተኩላውም እጅግ ቀላል ነው፣ አብረው ምሽቱን ማሳለፍን እንደማትችልና ለደህንነት እንደሚያሰጋ ንገረው አለው። ጥቁሩን በግ በተቃውሞ ፊት አይሆንም፣ በጭራሽ አላደርገውም። ስንት ጥሩና መጥፎ ጊዜያትን አብረው ያሳለፍኩትን በዚህ ጊዜ አልክደውም ላለፉት ጓደኞቼም ይቅር ይበለኝ አለው። ተኩለውን በጥቁሩ በግ ጠንካራ አቋም ቢፈተንም የመጨረሻ እድሉን ለመሞከር ፈለገና ለጥቁሩ በግ እንዲ ያለው እርግጥ ነው ለረጅም ዓመት አብረኸው የቆየውን ጓደኛ በዚህ ጊዜ መተው ሊከብድ ይችላል። ግን ደግሞ መበላቱ ለማይቀር ጓደኛ ብለህ መሞት አለብ ብዬ ደግሞ አላስብም። ለማንኛውም ውሳኔውን ላንተ ትቼዋለሁ። አንድ ምክር ግን ለአንተ ለወዳጅ ልለግስህ የጫካ አውሬዎች በባህሪያቸው ሊበሉት ያሰቡትን እንስሳ ካገኙት ወዳጅ ጓደኞቻቸውን ለመጥራት ሲሉ ያፏጫሉ። ሌላው ቢቀር እንኳን ሌሊት ላይ ፉጨት ከሰማ የማይቀረው የጓደኛህ የሚበላ ሰዓት ደርሷል ማለት ነውና ለራስ የምታስብ ከሆነ ቶሎ ብለህ ከአካባቢው ተሰወር። ምክንያቱም በየትኛውም ደቂቃ ያለህበትን ሊደርሱብህ ስለሚችሉ፣ ይህንን የምመክርህ ያለ ኃጢአት ስትበላ ማየት ስለማልችል ነው። አስብበት። በል ደህና ሁን። አለውና ተኩላው መንገዱን ቀጠለ። ቀኑን ማለቀና ምሽቱም በተራው ሰማዩን ተረከበ። ጥቁሩና ቀዩ በማደሪያቸው ተኙ። ጥቁሩ በግ ግን ተኩላው ያለውን ነገር ወደ ጭንቅላቱ እየመጣበት ምንም እንቅልፍ መተኛት አልቻለም ነበር። ሌሊት ላይ የአውሬዎቹ ድምፅ መሰማት ጀመረ። ጥቁሩ በግ በጣም ፈርቷል። የአውሬዎቹ ድምፅ ቀስ በቀስ እየቀረበ መጣ። ተኩላው ከሌሎች የዱር አውሬዎች ጋር በመሆን በአካባቢው ፍርሃትን መፍጠር ጀምረዋል። ከዛም ተኩላው ቀስ ብሎ አፏጨ። ጥቁሩ በግ ፉጨቱን ሲሰማ ከምንጊዜውም በላይ ፍርሃት ተሰማውና ቀዩን በግ የልጅነት ጓደኛው በተኛበት ጥሎት ፈረጠጠ። ተኩላው ይህንን ሲመለከት እቅዱ ሲሰምር ሲያይ እጅግ ተደሰተ። ተኩላውም ከጀሌዎቹ ጋር በመሆን ቀዩን በግ ከበቡት። ልጆች ከዚህ በኋላ ያለውን መገመት ከባድ አይደለም። በረጅም ዓመታት መተዋወቅና መዋደድ የተገነባ ጓደኝነትና ፍቅር እንዴት በማይረቡ አልባልታና ሐሰት እንደሚፈርስ ተመለከታችሁ አይደል? እነዚህ እጅግ የሚዋደዱ አራት ጓደኛማች በጎች በተኩላ የሐሰተኛ ተረት ተረት ጓደኝነታቸው ሊፈርስና ሕይወታቸውን ሊያጡ ችለዋል። ልጆቼ እናንተም ከእነዚህ በጎች መማር ያለባችሁ ጓደኞቻችሁን ወይንም የምትወዷቸውን ሰዎች በምንም መንገድ መክዳትና መተው እንደሌለባችሁና ለልዩነታችሁ ሁሉ መለያየት መፍትሔ እንደማይሆን ነው። ከምንም በላይ ደግሞ የእኛ መለያየት መፍትሔ ሳይሆን የሚያመጣው ይልቅስ በመለያየታችን መሳሳትና ለጠላት የጥቃት ዓላማ ተጋላጭ መሆን ነው። ስለዚህ ከጓደኞቻችሁና ከወላጆቻችሁ ጋር የተለያየ ሀሳብና አመለካከት ሲኖራችሁ ከመለያየት ይልቅ በመፍትሔ ጉዳዮች ላይ መወያየት ጥሩ ነው። ተረቴን መልሱ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።